ወይ ቤቢ፣ እንዴት አመሸ? ደህና ነህ ወይ አለው። እግዚአብሔር ይመስገን። እኔ ምል ቆይ፣ ኔ ቪዲዮውን እኮ ሳይ ፕራንክም እያረካት መሰለኝ። የእውነትህን ነው እንደ ቪዲዮ የምሰራው ነገር በቃ ጠይቃት አለው። ዮርዲን ራሱ እስከ ዛሬ ስታወራኝ እንደዚህ አይነት ሀሳብ አላቀረበችልኝም። ቻንሱንም አግኝታ ከሆነ እንደዚህ እንደዚህ እንደዚህ ላላዛር አስቤለት ነበር፣ ምንት ታያለሽ መዲም አላለችኝም። መቼም አሁን ይሄን ቪዲዮ ታየዋለች። ነገ ግን እኔ እጠይቃታለሁ። ጠዋት እኮ እንደዋወላለን። ተመስገን ነው ትበል። አላዛር፣ መሄድም ካለብህ እኔ እኮ አትሂድ አይደለም፣ አትሂድ አይደለም፣ ስማኝ አትሂድ አይደለም እኔ እኮ ጠይቃታለሁ። ስማኝ እኔ ማውራት አውራ እኔ በራሴ በተመቸኝ መልኩ አወራታለሁ። መሄድ ካለባችሁ ሁለታችሁ፣ መሄድ ከሌለባችሁ ደግሞ አንተ እዚህ ያለውን ጉዳይ መጀመሪያ ማስተካከል አለብን ለመሄድ ሰላም፣ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ እንዴት ነው? ባላችሁበት ሁሉ ሰላም ነው ወይ? አለሁ፣ እግዚአብሔር ይመስገን። ለመድኃኒዓለም ክብሩን ይውሰድ። አለሁኝ። እኔ የምናገረው ጠፋብኝ ዛሬ ለምን። ያው ሰሞኑን እየተለቀቀ ያለ ቪዲዮ አይታችኋል። እኔ ምንም በእውነት እኔም እንደ እናንተ ቪዲዮ ላይ ነው ያየሁት። ምንም ያለኝ ነገር የለም። አላዛር እና ዛሬ ማለት አሁን የምሰራላችሁ ቪዲዮ ይሆ ማታ ነው እየቀረጽኩኝ ያለሁት ለምን ነገ ለመልቀቅ ማለት ነው። ስለዚህ እኔ በድንገት ነው ያየሁት እና እቺ አክስቴ ምናምን የሚላትም ልጅም ዮርዳኖስ ትባላለች እግዚአብሔር የሰጠኝ መልካም በእውነት እዚህ ሚዲያ ላይ ከመጣሁኝ እንግዲህ አሁን ታውቃላችሁ ካላዛር እኩል ነው አብረን የመጣ ነው ከዛ ጊዜ ጀምሮ እግዚአብሔር የሰጠኝ እህት ናት አዎ እንዳለው ኖርዌይ ነው የምትኖረው ዮርዳኖስ ትባላለች አልነገረችኝም እንግዲህ ሰርፕራይዝ ልታረገኝ ይሁን አላቅም የነገረችኝ ነገር የለም ተደዋውለናል ትናንትም ዛሬም አብረን አውርተናል፣ ግን ምንም ያለች ነገር የለም። የሚገርም ነገር ነው። አላዛር አክስቴ ነው የሚላት፣ ከዛ ጊዜ ጀምሮ አክስቴ። እኔን የሚቀርቡኝን ሰዎች በስማቸው መጥራት ደስ አይለው። አክስቴ ነው የሚላት። እኔም ያው እንደ እህቴ ስለማያት አክስቴ እያለ ይጠራታል። እና እኔ በቃ አንዴ ምንድን ነው የሚያወራው ይሄ ልጅ ብዬ በጣም ተገርሜ ነበረ ሳየው የነበረው የትናንቱንም ቪዲዮ፣ የዛሬውንም ቪዲዮ በጣም ተገርሜ ሳየው ነበርና ግራ ግብት እስኪ ላይ ድረስ በእውነት ዛሬማ፣ ቆይ ቢመሽም በመብራትም ቢሆን ይህን ቪዲዮ መስራት አለብኝ። ለእሱም እንዲደርሰው ለእናንተም እንዲደርሳችሁ ብዬ ነው አሁን ይህን ቪዲዮ የጀመርኩት። እውነት ዮርድዬ ለልጄ መልካም ነገር ስላሰብሽ ጥሩ ነገር ስላሰብሽ በዚህ አጋጣሚ አመሰግንሻለሁ። ግን ስታስቢ አንቺ ይህን ነገር ስታስቢ እና ስታቅጂ አላዛር ያው አሁን አዲስ ህይወት እየጀመረ ነው። ትንሱ ልጄ ብዬ የተቀበልኳት ለእኔ እግዚአብሔር የሰጠኝ ልጄ ናት። ሴት ልጄ ከሴት የመጀመሪያ ልጄ ከወንድ የመጀመሪያ ልጄ እነሱ ናቸው። አንዷ ትንሱ ከወንዳ ላዛር ሁለቱም ልጆች ይሄ ናቸውና፣ ገና አፍላ ፍቅር ላይ ስላሉ ብቻውን እሱን ነጥሎ መውሰዱ በጣም የሚከብድ ይመስለኛል። ወይ አንድ ላይ ብትወስጃቸው በእውነት ይሄን ያህል አልቃረንሽም ነበር። ወይ ቀድመሽ እኔን አማክረሽኝ ቢሆን ኖሮ የእውነት አልቃረንሽም ነበር። አላቅም ይሄ ቪዲዮ ሲደርስሽ መዲ ምንሆና ነው ማለትሽ አይቀርም ግን ትናንትም ተደዋውለናል፣ ዛሬም ተደዋውለናል። ሳንደዋወል የምንውልበት ቀን የለም። እኔን አንቺ ብትነግሪኝ ደስ ይለኝ ነበር፣ የሆነን ለመናገር ብትነግሪኝ ደስ ይለኝ ነበር። ዮርድዬ ግን አልነገርሽኝም። አላቅም፣ ሰርፕራይዝ ልታረጊኝ ነበር። አላዛር ደግሞ በቪዲዮ መቷል። እንግዲህ እኔም እንደ ሰው ቪዲዮ ላይ ሳይ ምን ሆኖ ነው ይሄ ልጅ ምን ነካው ብዬ አስብ ያለውኝ እውነት አልጠበቅኩኝም። እንደዚህና መሄዱ ውጪ መሄዱ የውጭ እድል ማግኘቱ እንደዚህ አይነት ቻንስ ማግኘቱ ደስ ቢለኝም ግን ደግሞ ትንሱን ትቶ እንዲሄድ እኔ አልፈቅድም። በእንዲህ አይነት ሁኔታ ተንጠልጥሎ ምናምን እንደዚህ ወይ ትዳር አብረው ተጋብተው በቃ ሽማግሌ ተልኮ ከዛ ተጋብተው ቢሆን በእውነት ላልጫን እችላለሁ ምክንያቱም ትንሽ ሰርቶ ደግሞ እሷንም ይወስዳል ብዬ ላስብ እችላለሁ። ግን ዛሬ ላይ በእንደዚህ አይነት እንጥልጥል በእንዲህ አይነት አፍላ ፍቅር ጥሏት ይሂድ ብዬ ማሰብ እኔ ይከብደኛል ነን ለመናገር እና ዮርድዬ በእውነት በጣም ይቅርታ ይህን ስናገር፣ መልካም አስበሽ ነው ጥሩ አስበሽ ነው። ያው መዲን በምን ባግዛት፣ በምን ልትደሰት ትችላለች? እስቲ ልጇን በወስድላት ብለሽ አስበሽ፣ ለእኔ መልካም ነገር አስበሽ እንደሆነ ይገባኛል፣ ግን በእንዲህ አይነት መልኩ አይሆንም። ያው ስንደዋወል ቀሪውን እናወራለን። ሁሉ ነገር ሚዲያ ላይ አይወጣም። እኔና አንቺ በምንደዋወልበት ሰዓት እናወራለን። የወድዬ እግዚአብሔር የሰጠኝ መልካም እህት፣ ጥሩ እህት ነሽ እና በጣም እወድሻለው፣ አከብርሻለው። ለአንቺ ቦታ አለኝ። የእውነት ለመናገር የእውነት የእውነት ቦታ አለኝ። በጣም ነው መወድሽ። ይሄን በማሰብሽም እግዚአብሔር ይባርክሽ፣ ልጆችሽ ይባረኩልሽ። ግን የናላዛር ሁኔታ ያሳስበኛል። ምክንያቱም ትንሱ እኔ ሳያቸው ሁለቱ እርስ በራስ በጣም አላቅም፣ ለሰከንድ መለያየት የማይችሉ ናቸው ለሰከንድ ተለያይቶ አላቅም የማታውንም በግድ ነው የሚለያዩት፣ እውነት ለመናገር እና ስለዚህ እነዚህ ልጆች ለረጅም ዓመት አለያይቶ ሰርተክ መተት ወስዳት አለ ማለት ዘበት ነው የሚሆነው። ወጣትነት አለ፣ የህይወት አቅጣጫው ይቀየርባቸዋል። በተራራቁ ቁጥር ፍቅርም ጥርጣሬ ውስጥ ይገባል። ስለዚህ ጥንካሬ አይኖረውም። እኔ ይህንን በዚህ መልኩ አልደግፍም። አላዛር ለማንኛውም፣ ከኦዲንሶቹ ጋር አንድ ላይ ሆነን ከእናንተ ጋር ከቤተሰብ ጋር አንድ ላይ ሆነን እንደውልለታለን። አብረን ነው የምንሰማው። ምን ሊለኝ ምን እንደሚለኝ አብረን እንሰማለን። ምክንያቱም እኔ አልደወልኩለትም። ሆነን ለመናገር በቃ ቪዲዮን አየሁኝ መቅረጽ አለብኝ ብዬ ነው ቁጭ ያልኩት። ለምን ትናንትና ሲለቅ እኔ ፕራንክ ሊያረጋት መስሎኛል። ዛሬ ጭራሽ ማዘር ታውቃለች አታውቅም? ምንም አልሰማችም። ምናምን ምናምን፣ እረ መድኃኒዓለም ምን አይነት ቀልድ ነው የጀመረ ልጁ፣ እንደዚህ አይደረግም። ና ወዲያው እንዳየሁኝ ነው በላይት መቅረጽ የገባሁት። እውነት ብርሃኑ ትንሽ ቢቀንስባችሁም እንግዲህ ከመሸ ነው የቀረጽኩት። እና አላዛር ጋ እደው እደውልለት አለው የሚለውን አብረን እንሰማለን እውነት ለመናገር የሚለውን አብረን እንሰማለን። እኔ በእኔ በኩል ሽማግሌ ልኮ ሰርግም አድርጎ አግብቷት ሚስቱ አድርጓት ከዛ በኋላ ቢሄድም እሷም ተከትላ ትሄዳለች ብዬ አምናለሁ። ግን በእንዲህ አይነት እንጥልጥል በእንዲህ አይነት ሁኔታ አጣድፎ በዚህ አይነት ልክ እኔ እንዲሄድ አልፈቅድለትም። የእውነት ለመናገር አላደርገውም። ምክንያቱም ትንሱም ከእግዚአብሔር የተሰጠችኝ የቃል ኪዳን ልጄ ናት። በቃ ልጄ ናት ልጄ ናት፣ ቃሌ ነው። ምንም ማድረግ አልችልም። ስለዚህ እኔ ሁለቱን አንቺ ቁጭ በይ አንተ ሂድ የማለት እንትኑም የለኝም፣ ድፍረቱም የለኝምም፣ አላደርገውም። ልቤም አይችልም፣ እንደዛ የማደርግ አይደለሁም። ለማንኛውም አብረን እንደውልለት፣ እሲሱን ስልክ ስጠኝ ቤቢ እንዴት አመሸ፣ ደህና ነህ ወይ? አለሁ፣ እግዚአብሔር ይመስገን። እኔ የምልህ ቆይ፣ እኔ ቪዲዮውን እኮ ሳይ ፕራንክም እያረካት መሰለኝ። የእውነትን ነው እንደ ቪዲዮ እያምሰራው ነገር ዮርዳኖስ እኮ ደውላልኛለች፣ ትናንትም ዛሬም፣ ግን ምንም ያወራችኝ ነገር የለም። እንዴ! ይሄ አንተ ግን ገና ልጀምር ስትል ቢያንስ ለእኔ መንገር አልነበረብን? ምን ማድረግ እንዳለብክ መነጋገር አልነበረብንም? ዝም ብለክ ነው መሄድ ያለብህ?

ሁሉ ፍጥነት ምንድን ነው? እሷስ እንዴት አልነገረችኝም? ኧረ ጉድ ነው። እኔ እንዴት አውርተናል እኮ ግን እንደዚህ አይነት እንዲላ ያለው ነው ወይስ እኔን ሰርፕራይዝ ለማድረግ አስባ ነው? እኔ እንደዚህ አይነት ነገር አላዛር ይውልን፣ አሁን ይውልን፣ እግዚአብሔር በሚያውቀው ትንሱ የመጀመሪያ ሴት ልጄ ናት። እግዚአብሔር የሰጠኝ አንተም ወንድ ልጄ ነህ። እኔ አንተ ሂድና እሷ ትጎዳ እንደዚህ ትሁን ብዬ መናገር አልችልም። አንድ ነገር ስማ፣ እድሉን ማግኘቱ ጥሩ ሆኖ ሳለ ግን በእንዲህ አይነት መልኩ እንዲሆን እኔ አልፈቅድም። እኔ ምለው ነገር ቢኖር ይሁን እሄዳለሁ፣ እንዲህ ነው ብለህ የምታስብ ከሆነ መጀመሪያ ለልጅቷ ሽማግሌ መላክ አለብን። ከዛ በኋላ ጋብቻችሁ መፈጸም አለባችሁ ከዛ በኋላ ተስማምታችሁ እሷ በትዳር ተሳስራችሁ ከዛ በኋላ ብትሄድም ነገ ትወስዳታለህ ተብሎ ይታሰባል። አሁን አፍላ ፍቅር ላይ ሆናችሁ ገና ትናንትና ያን ሁሉ ችግርና መከራ ጨርሰን አሁን እንደዚህ አይነት ነገር ይሁን ብዬ እኔ አላወራም። እውነቴን ነው የምነግርህ። እንዲህ አይነት ነገር እንዲሆንም አልፈቅድም። አይ እኔ በቃ መሄድ አለብኝ፣ እንዲህ ነው እንደ ነው ብለህ ልክ ቪዲዮ ላይ እንደምትናገረው ምትን ምትል ከሆነ ትንሱንም እኔንም ታጣለህ። ይህንን ወቅ እኔ ልጅቷን እንድትጎዳ አልፈልግም። እኔ እንድትጎዳ አልፈልግማ። እንደ እኔ ገና አሁን እንትን ጠይቃታለሁ ዮርዳኖስን እራሱ። ለምንድን ነው እንደዚህ አይነት ሀሳብ ያመጣችሁ? እንደዚህ አይነት ቻንስ መምጣቱ ጥሩ ነው። እኔ የማይጠላሁት ግን ሁለታ ለሁለታችሁም ቢሆን ደስ ይለኛል። በቃ እሷም ቢሆን ስትጀምር ለሁለታችሁም ብታደርገው ጥሩ ነው። ካልሆነ ደግሞ ማድረግ ያለብህ መጀመሪያ ሽማግሌ ልከን፣ ከዛ በትዳር ተሳስራችሁ፣ ከዛ ትንሱ አምናበት አምናበት በቃ ላንተም እኮ የሚቀናህ ቤቢ በፍቅር ስትሸኝ ነው ባለቤትህ ሚስትህ፣ በፍቅር ስትሸኝ በቃ በሰላም ደርሰ ሰርተናልኝ ስትለ በቃ እንገናኛለን፣ አዎ ትጠራኛለህ ብላ በፍቅር ጸሎት አድርጋ ስትሸኝ ነው። እሷ እያዘነች እያለቀሰችብ ብድግ ብለህ ብትሄድ ለአንተም ጥሩ አይደለም። ሄዶም እኮ ስለሄዱ ብቻ አይሳካም፣ ገብቶሃል አይደል? ስለሄዱ ብቻ እንጀራ አይሆንም፣ ስለሄዱ ብቻ ብርም አይገኝም። ስለዚህ መጀመሪያ አብረሃት ያለችው ሴት መደሰት አለባት። እሷን ማስደሰት አለብህ። እሷ በዚህ ነገር ማመን አለባት። ሲቀጥል በትዳር ውስጥ እንኳን አብራችሁ የተወሰነ ጊዜ እንኳን አብራችሁ ቆይታችሁ ቢሆን አውጥሩ። እኔ ምን አይነት አጋጣሚ ነው? ቆይ፣ በዚህ ሰዓት እንደዚህ አይነት ቻንስ መምጣት፣ እስከ ዛሬ ያልታሰበው ቻንስ ዛሬ እንዴት ነው የመጣው እንዴ? ይሄ ፈተና ነው አላዛር፣ ይሄ ይሄ በቃ ይሄ ደግሞ አሁን አዲስ የመጣ ቻሌንጅ ነው ለእናንተ። በቃ ልንገር እንዴ ምን ማለት ነው? እንደዚህ አይነት ነገር ማለት እኔ ሂዳልልህማ ባልኩ መንገድ ጨርሰ ልጅቷን በትዳር ተሳስራችሁ በእግዚአብሔር ፊት ተጋብታችሁ ከዛ በኋላ እሷ አምናበት የምትሄድ ከሆነ ነው የሚሆነው። እሷ ካላመነችበት እኔ እያዘነችበት ይላል፣ እኔ አልፈቅድም። እንዳይነን ነገር እኔ ምንም እግዚአብሔር ያውቃል ምናምን አትበለኝ። ይሄ የኔ ውሳኔ ነው። በቃ ትንሱ እንድታዝን እንድትጨነቅ አልፈልግም። ዮርዲንም ገና ጠይቃታለሁ። በቃ ጠይቃታለሁ። ዮርዲን እራሱ እስከ ዛሬ ስታወራኝ እንደዚህ አይነት ሀሳብ አላቀረበችልኝም። ቻንሱንም አግኝታ ከሆነ እንደዚህ ላላዛር አስቤለት ነበር ምንት ያለሽ መዲም አላለችኝም። መቼም አሁን ይህም ቪዲዮ ታየዋለች። ነገ ግን እኔ እጠይቃታለሁ። ጠዋት እኮ እንደዋወላለን። እኔ አወራታለሁ። ለምን አላወራትም? ድሮሳ እንደዚህ ጋር ያለ ህይወት አደለ እንዴ ገና አዲስ የተጀመረ ተመስገን ነው። አትበል አላዛር። መሄድም ካለብህ እኔ እኮ አትሂድ አይደለም፣ አትሂድ አይደለም። ስማኝ አትሂድ አይደለም። እኔ እኮ ጠይቃታለሁ። ስማኝ፣ እኔ ማውራት አውራ። እኔ በራሴ በተመቸኝ መልኩ አወራታለሁ። መሄድ ካለባችሁ ሁለታችሁ፣ መሄድ ከሌለባችሁ ደግሞ አንተ እዚህ ያለውን ጉዳይ መጀመሪያ ማስተካከል አለ ብለህ መሄድ እኮ በቃ እኔ አናግራታለሁ አልኩህ አይደል? እንዴ! በኢየሱስ ስም እንዴ እኔ አናግራታለሁ። አንተ ልጅቷን ግን እንዳታስከፋት፣ እየሄድክ አናግራት። እንሱ እንዳታዝን፣ አላዛር አውራት እየሄድክ ነገርኩክ። እውነት ለአይምሮዋም ለልቧም ተጠንቀቅ። አዎ፣ በቃ ደህና ደርሺ እና ቤተሰብ እስቲ ዮርዲንም ነገ ጧት ጠይቃታለሁ፣ እንደዋወላለን፣ እናወራለን። እሷ ያለችኝንም ወደ እናንተ አቀርባለሁ። ሲቀጥል ደግሞ አላዛር እኔ ባልኩት መንገድ አሁን አልኩትን ነገር ካላደረገ እኔ ሂድ ብዬ አልስማማም። ልጅቷ ልቧም ጭንቅላቷም እንዲጎዳ አልፈልግም። ይሄ ነገር እንዲሆን አልፈቅድም። ስለዚህ ቤተሰብ በጣም እንደተጨነቃችሁና እንዳዘናችሁ አውቃለሁ። እኔ ትናንትም ዛሬም አልመጣሁም ወደ እናንተ። በዚህ ባለው ነገር በጣም ተጨንቄያለሁ። እኔ ትናንቱማ እንደውም ፕራንክ መስሎ ነበር፣ ዛሬ ሲደግመው ነው በቃ ነርቨስ የሆንኩት እና ለማንኛውም ቤተሰብ በጣም ወዳችኋለሁ። ይሄ ነገርም ይስተካከል፣ አላታስቡ። የማይስተካከል ነገር የለም። የወርዲን አናግራታለሁ። የጀመረችው ነገር ለምን እንደዚህ እንደሆነ መቼ እንዳቀደች ገና ነው የምጠይቃት ስለዚህ ማቀርብላችሁ ይሆናል። በተረፈ ወዳችኋለሁ። ዮርድዬ ይሄ ቪዲዮ ይደርስሻል መቼም ታይዋለሽ። ስለዚህ አላቅም ያሰብሽበት መንገድ ምን እንደሆነ ባላቅም አውራሻለው። ጠዋት እንደዋወላለን አይቀርም። ይሄ ቪዲዮ ነገ ነው የሚለቀቀው ያው ማታም ቢሆን ታይዋለሽ ግን እኔና አንቺ ቀድመን ጠዋት እንደዋወላለን። ለማንኛውም የወርድዬ በጣም ነው የማመሰግነው ስላሰብሽ መልካም ነገር ስላሰብሽ ጥሩ ነገር ስላሰብሽ፣ እግዚአብሔር ይባርክሽ። አላዛር ግን ከዚህ ነገር ተመለስላሃለው። የቪዲዮ ላንተም ነው ትንስዬ ደግሞ ኔ ቆንጆ፣ አይዞሽ፣ አታስቢ፣ አትጨነቂ፣ ነገሮች ይስተካከላሉ። አይዞሽ እሺ፣ እንደዚህ ሆኖ አይቀጥልም። ይሄ ለእናንተ አሁን አዲስ የመጣ ቻሌንጅ ነው፣ ደግሞ ትወጡት አላችሁ። አይዟችሁ፣ እሺ። አትዘኝና ቴክያ በጣም ወዳችኋለው። መልካም ጊዜ ይሁንላችሁ። ሰላምን ሆኑ።